ዋው አላ በጣም ነው የምትችይው። ወላሂ ትቻያለሽ፣ ወላሂ ትቻያለሽ። መሻላ ተባረካላ። መሻላ መሻላ ብያለሁ። ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶችን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ። አቅም ይኑራቸው። ሰላም አሌይኩም ራህመቱላሂ ወበረካቱ። እንዴናችሁ ቤተሰብ ሰላም ናችሁ? ሁልኝ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ከዙ ከዩቱብ ላይ ሁለት ጥያቄዎች ተጠይቅ ያለውኝ። እነዚህን ጥያቄዎች በማቀው ልመልስላችሁ እፈልጋለሁ ማለት ነው። አንድ እህቴ ኮሜንቱን አስቀምጥላችኋለሁ። ወንድሟ በይጋማ መጥቷል። እዛ ሀገር የተለያዩ ስራዎች አግኝቷል። ፈተና ተፈትኖ በሚፈተነው ፈተና ደስተኛ ሆነው ሊቀጥሩት ሲሉ ግን በይጋማው የተነሳ መቀጠር አልቻለም። እንዲሁም ዲግሪና ዲፕሎም አለው የመጣው ግን የመጣው ግን አምላ መንዝልያ ነው ትላለች። እንግዲህ አምላ መንዝልያ ማለት የቤት ሰራተኛ ማለት ነው። በሱዑድ አረቢያ ደግሞ ህግ እና ደንብ መሰረት የቤት ሰራተኛ ወንድ ልጅ አይቀጠርም፣ ሴት ልጅ ነች። ወይም ወንድ ልጅ ሊቀጠር የሚችለው ምግብ ሰራተኛ ከሆነ ሺፍ ተብሎ አዎ፣ ወይም ደግሞ ነርስ ሆኖ ወይም ዶክተር ሁኖ የሆነ መጉዚት፣ መንከባከብ የሚችል ከሆነ በዛ በሰው ስም ሲመጣ ቤት ውስጥ ሊቀላቀል ከቤተሰብ ጋር የራሱ ቦታ ሊሰጠው ይችላል ማለት ነው። አሁን እየተፈጠረ ያለው እኛ ችግር እዚህ አረብ ሀገር ያለነው ሰዎች ነን፣ ችግር ፈጣሪዎቹ የኢትዮጵያ ችግር እንደ ችግር አድርገን እነየው ስለማያውቁት የኢትዮጵያን ሀገር የኢትዮጵያ ኢትዮጵያ ያሉት የሳውዲ አረቢያውን ህግ ስለማያውቁት በባህር እንዳይመጡብን ስንል ወንድሞቻችንን ባልን፣ ዘመድን የምናመጣበት መንገድ ትክክለኛ ያልሆነ መንገድ፣ ህገወጥ መንገድ መሆኑን በጣም በተደጋጋሚ እኔ ለሁለት አመት ተናግሬ ያለሁ ማለት ነው። ለምንድን ነው የኢትዮጵያ ኤጀንሲ ፈርሞ እስከላካቸው ድረስ ውጭ ጉዳይ ሚኒስቴር ፈርሞ እስከላካቸው ድረስ ትክክል ነው ብላችሁ ስለምታምኑ ማለት ነው። የኢትዮጵያ መንግስት አንቺ ቪዛ ልከሽለት ወንድምሽ ወደዚህ ሀገር እንዳይመጣ አይከለክልሽም ይፈቅድልሻል። ግን የስራ ኮንትራት በወንዶች ላይ የኢትዮጵያ መንግስት ከሳውዲ አረቢያ መንግስት ጋር ምንም አይነት ያደረገው ውልና ደንብ የለም። ሳውዲ አረቢያ ብቻ ሳይሆን ዱባይም እንደዚሁ የስራ ውል የለም ማለት ነው። ስለዚህ ትልቁ ስህተት አንድ በድግሬ የተማረ ሁለተኛ ደግሞ ዲፕሎም ያለውን ሰው በቤት ሰራተኛ በሴት የቤት ሰራተኛ አምላ መንዝልያ ብሎ ማምጣት እንዴት ተብሎ ካምፓኒ ላይ ሊቀጥር ይችላል? እሱ እኮ የካምፓኒ ሰራተኛ ነው እሱ አምል ነው ስሙ አምል ነው የእሱ ይጋማ ግን ምንድን ነው መንዝሊ ነው የቤት ሰራተኛ ስለሆነ ያንን ነገር እንዴት ብሎ ካምፓኒው ይቁጠረው በሱ ቢተማመኑበት በትምህርቱ ቢቀበሉት እንኳ ራሱ ይጋማው ትክክል አይደለም እጋማው ትክክል አይደለም ማለት የተጻፈበት የስራ ምህና የስራው ስም የቤት ሰራተኛ የተባለ የካምፓኒ ሰራተኛ ሊሆን አይችልም። ሹፌር ሊሆን አይችልም። ሌላው ይቅርና ብዙ ብዙን ነገር ያግደዋል። ምህና ሲበላሽ፣ የስራችሁ የምትመጡበት የስራ ስም ሲበላሽ፣ የስራችሁን ህይወት ዘግታችሁትና አጨልማችሁት ነው የምትመጡት ማለት ነው። ከአራት ቀን በፊት የሆነች እህት አላቃትም ኢትዮጵያ አምባሲ ነው ያለሁትና ሀሳብ ከረዳሽ ብላ ደውላ ነበር። ምን ሆነሽ ነው ስላት ወንድሜ የሆነ ልጅ አመጣ፣ አለች የሆነ ልጅ አመጣ። ያ የመጣው ልጅ ደግሞ 15000 ሪያል ከፍሏል፣ ሪያል ከፍሏል። 15000 ሪያል ከመጣ በኋላ ተቀበልነው። ሰውየው እስካሁን ድረስ ይቃማ ላወጣለትም ማለች፣ ይቃማ ላወጣለትም። ይተዋቹ ቪዛ ወይ 3 ወር ነው ወይ ስድስት ወር ነው። ከዛ ተምድድ ካላደረግሽው እዛ ከሆንሽ ካልመጣሽ ካልመደርሽው፣ ማለት ካላራዘምሽው ቪዛ ይቃጠላል። 3 ወር፣ ስድስት ወር አመቱ ይቃማ ላሰራለትም ይጣቀው አልተሳበችም አለች። እና ልጁ ትዕግስቱ አለቀና ወንድሜን ከሰሰው። ወንድሜን ሲከሰው እምባሲው ምን አለው አለች? ገንዘቡን ክፈለው ብሎ አለ። እንዴት ይከሰዋል? እምባሲውስ እንደት እንደዚህ ይላል ሲል እና ምን ይበለው አልኳት። ይሄ ልጅ አስራ አምስት ሺህ ሪያል የሰጠው ለማን ነው? ለወንድሜ። ወንድምሽን ያመጣው ማን ነው? ልጁን ያመጣው ማን ነው? ወንድሜ። የተቀበለው ማን ነው? ሀላፊነቱን የሚወስደው ወንድሜ ስለሆነ ከፊሉን ይዞ ማናገር ካልቻለ የቃማውን ማሳራት ካልቻለ ወንድምሽ በጉዳዩ ላይ ተጠያቂ ነው ማለት ነው አልኳት። እሺ ለምን ኤምባሲዎች ዝም አሉ፣ ለምን አልተናገሩም ስትል፣ ኤምባሲዎች ወጥተው ወይም መንግስት ወጥቶ እከሌ ደላላ ነው፣ እከሌ ሌባ ነው፣ እከሌ ሌባ ነው ብሎ ሊያስረዳቸው አይችልም። ህጋዊ ነገር ሲሆን በቴሌቪዥን ይናገራሉ። የሚፖሰት ሰው አለ፣ የተለያዩ ታዋቂ የሆኑ ጋዜጠኞች አሉ፣ ዩቱበሮች አሉ፣ ወሬው ይሰማል። ለምሳሌ አዋጅ ወጣ ሲባል የኢትዮጵያ መንግስት ሱዑድ አረቢያ እንደዚህ አዋጅ ወጥቷል ብሎ አልነገረንም። መንግስት ዛው ወጣ ጋዜጠኛውም ዩቱበሩም ቲክቶኩም ለቀቀው ማለት ነው። አረቦቹ ሳይሰሙ ቀርመን የሰማ ነው እኛ ነን። እኛ ነን ጥፋተኞቹ፣ ህግን ማናከብረው ህግን ማናከብረው፣ ህገ ወጥ መንገድ የምንሄደው የኛ ጥፋት ነው። የኔ እህት፣ ስለዚህ ወንድምሽ የተማረው ወንድምሽ ያመጣሽው በተማረበት ሙያ ሳይሆን የሴት ሴት አድርገሽ ስራው የሴት ስራ ነው። እኔ ፆታውን ቀይረሻል ማለት ሳይሆን ስራው የቤት ሰራተኛ ነው። አምላ መንዝልያ ብለሽ አምጥተሽው ካምፓኒ መቀየር ስላይቻለ አሁንም ግን ብር ያስወጣሻል። ምህናውን መቀየር ይችላል፣ ብዙ ብር ያስከፍልሻል እንጂ የምህና ተቀየር ማድረግ ትችያለሽ። የቤት ሰራተኛ የሚለውን በዛ ስካምፓኒ እኛ እናሰራሃለን ግን መህናህን ቀይር ብለው ካሉት፣ ገንዘብሽን ልክ እንደመጣበት ነው ብሩ የሚሆነው። በነገራችን ላይ ቀላል እንዳይመስላችሁ። ታማኝ ሰው ካገኘሽ እንደዛ አስቀይረሽ ወንድምሽንም ይሁን ምንም ይሁን ማስቀጠር ትችያለሽ ማለት ነው። የሁለተኛዋ እህቴ ወንድሜ ከመጣ አንድ ወሩ ነው ከሆነ ሹፌር ጋር ስራ ለመፈለግ ወጣ ይላል። ኮሜንቷ ቆይ ላንብበው የሁለተኛው ጥያቄ ደግሞ እንደምትመልሽልኝ ተስፋ አደርጋለሁኝ። ወንድሜ ሱዲ ገብቶ ስድስት ቀን ስራ ፍለጋ ብሎ ወጣ። ከዛ በሄደበት ምሻወር ሙከደራት ይዞ ተገኘ። አብሮ እስር ቤት ገቡ። በምን መንገድ ማገዝ በምን መንገድ ማገዝ እችላለሁ ነው የምትለው፣ አንቺ ማገዝ አትቺ። በመጣ በስድስት ቀኑ በመኪናው ይዞት የሄደ ሰው ወንድምሽን ገሎታል። ቋንቋ አይችልም፣ የሀገሩን ህግና ደንብ አያቀውም። በመኪና ውስጥ ይሄንን እቃ አስቀምጦ ይዞት ሄደ። ይሄ ሰውዬ ለተንኮል ነው ወንድምሽን እዛ መኪና ውስጥ ያስገባው ማለት ነው። ስለዚህ እንደውም ሄዴ ሲጠየቅ ራሱ ቋንቋ ስለማያቅ ስለሚደናገር ምን እንደሆነ ስለማያቅ፣ እኔ ድሮ የሁለት ነገሮችን ስም መለየት አልችልም ነበር። አሁን ነው ስራዬ ብዬ የተማርኩት። ይሄ አሁን የጠራሁትንና ሺሻን ስሙን መለየት አልችልም ነበረ። ስለዚህ ይሄ ሹፌሩ እሱ የለበትም እሱን አይመለከትም ብሎ እስካላለለት ድረስ ወንድምሽም እንደ ማንኛውም ወንጀለኛ ወንጀለኛ ነው ማለት ነው። ገባሽ? ስለዚህ እኔ ከኢትዮጵያ የመጣ በስድስት ቀኑ ስራ ፍለጋ የሚወጣው በምን አይነት መልኩ ነው? እንዴት እንዴት ነው? እኔ ራሴ ኮሜንትሽ አላሳመነኝም። ከኢትዮጵያ የመጣ ልጅ በስድስተኛ ቀኑ የአበሻ ምሽዋር ጋር እንዲህ እየዞረ ነው ስራ የሚፈልገው እንዴት ነው? ስራ እኮ የሚፈለገው በሚታወቅ ሰው፣ ቤተሰብ በሆነ ሰው። እንደገና ደግሞ ስራ ፈልጎ የሚሰራው ለምንድን ነው ለምን ከከፊሉ ካመጣው ሰውዬ ጋር አይሰራም እናንተ የምታጠፉት ጥፋት ወንድሞቻችሁን ወይም ሁን ቤተሰቦቻችሁንም አይደለም እራሳችሁን ጭምር ትበድላላችሁ በደል ነው እየተሰራ ያለው በእንደዚህ አይነት ነገር ከተያዙ ይጣራል በተለይ እጅ ከፍንጅ ከሆነ ይሄንኛው ቋንቋ የሚያውቀው ልጅ ደግሞ አየኔ አይደለም የሱ ነው ብሎ ካለ አከተመ ማለት ነው አከተመ በእንደዚህ አይነት ነገር የተያዙ ሰዎች ምን እንደሚደረጉ ታውቂያለሽ የሀገሪቱ ህግ ምን እንደሚል ታውቂያለሽ ማለት ነው ይሄንን ኮሜንት የጠየቃችሁ ልጆች ጀዛ ኮምላሁ ከይረን እንደው እርግጠኛ ጥያቄ ከሆነ እኔም ደግሞ ትክክለኛውን መልስ የሰጠሁኝ ይመስለኛል ራሳችሁን ጠብቁ ህግን እወቁ ህግን ማወቅ በጣም አስፈላጊ ነው እንደዚህ አይነት ጣጣ ውስጥ መግባት በጣም በጣም ከባድ ነው እና ወንድሞቻችሁን ስታመጡ በሹፌር ማምጣት ትችላላችሁ፣ ግቢ ጠባቂ፣ አትክልት፣ ፍየል ጠባቂ፣ ብዙ የስራ መህና አለ። አምላ መንዝልያ ብላችሁ ግን አታምጡ። ለምን? የወንዶች ቪዛ ስላልተፈቀደ የሴት ቪዛ ስለሆነ የተፈቀደው። አረቦቹ እንዲህ እያረጉ ከሀበሻ ደላላ ጋር እየተጫወቱባችሁ ያሉት ለዛ ነው። ሁለት ሰዎች ናቸው እናንተን የሚጎዷችሁ። አንደኛ አበሻው ነው የሚልከው ቪዛ ወይም የሚገዛው ቪዛ የምን ቪዛ እንደሆነ ያ ቃል ጠንቅቆ ያቃል ሁለተኛ ደግሞ ገፍላ ስትሆኑ አረቦች ያታሏችኋል ገንዘባችሁን ትበላላችሁ አላህ ከሌባ ና ከምቀኛ አላህ ይጠብቀን ለጥያቄያችሁ አመሰግናለሁ ሽኩራን